ሰላም ሰላም ቤተሰብ እንዲናችሁ ዛሬም እንደ ተለመደው በሌላ ቪዲዮ ተመልሰን መተናል ማለት ነው። እናንተ ፈጣን መረጃ ይዘንላችሁ መተናል። ማንም ሰው ቪዲዮ ሳይሰራ በፍጥነት ዘንላችሁ የመጣ ነው። አዲስ ዩኒቨርሲቲ እንግዲህ ለሪሚዲያል ተማሪዎች ጥሪ ያደርገዋል ማለት ነው። በደባርቅ ዩኒቨርሲቲ የተመደባችሁ ተማሪዎች በዛሬው ዕለት ዩኒቨርሲቲያችሁ ጥሪ ያደርገዋል ማለት ነው እሱን የምነግራችሁ ይሆናል እና ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ላይክ ና ሰብስክራይብ አድርጉ ይሄ የዩቲዩብ ቻናል በፍጥነት መረጃዎችን የሚሰጣችሁ ቻናል ስለሆነ እናንተ ሰብስክራይብ እያደረጋችሁ ትጠቀሙበታላችሁ ማለት ነው እና ለእናንተም በፍጥነት መረጃዎችን እንሰጣችኋለን ማለት ነው እና ከዚህ በፊት የለቀኩት ቪዲዮ አለ መቶ ላይክ ስታስገቡ ሞጁሉን እሰጣችኋለሁ ብዬ ነበረ ትክክለኛ ሞጁል በየትምህርት ቤቱ የተሰጡትን ሞጁሎች አግኝቸዋለሁ። እሱ የምፈልጉ ከሆነ ከዚህ በፊት የሰራሁትን ቪዲዮ ገብታችሁ መቶ ላይ ካስገቡልኝ ቴሌግራም ቻናላችን ላይ እንለቅላችኋለን ማለት ነው። የቴሌግራም ቻናላችን የምፈልጉ ከሆነ ደግሞ ከታች በኮሜንት ላይ፣ በመጀመሪያው ኮሜንት ላይ እናስቀምጠላችኋለን ማለት ነው። ሳሳባችሁ ካላችሁ ደግሞ ኮሜንት ላይ ጻፉልን። አሁን ወደ መግለጫው እንገባለን። ደባርቅ ዩኒቨርሲቲ በ2018 ዓ ም በአቅም ማሻሻሪ ሚዲያል ፕሮግራም የተመደባችሁ አዲስ ተማሪዎች በሙሉ በ2018 ዓ ም አቅም ማሻሻሪ ሚዲያል ፕሮግራም በትምህርት ሚኒስተር ደባርቅ ዩኒቨርሲቲ የተመደባችሁ ተማሪዎች የምዝገባ ቀን ህዳር 25 እስከ 26 2018 ዓ ም እንዲሁም በቅጣት ምዝገባ ህዳር 29 2018 ዓ ም መሆኑን እየገለጽን ትምህርት ሚኒስ ትምህርት የሚጀመርበት ቀን ህዳር 29 2018 ዓ ም መሆኑን እናሳውቃለን ይላል። ሰቢያ ይላል የ8ኛ ና የ12ኛ ክፍል ሰርቲፊኬት፣ ከ9 እስከ 12 ክፍል ትራንስክሪፕት፣ የትምህርት ማስረጃ ዋናውን ና ኮፒ፣ መጠኑ 3 በ4 የሆነ ጉርድ ፎቶ አራት ጉርድ ፎቶ፣ የግብር መክፈያ ቲን መንበር አንሶላ፣ ትራስ፣ ጨርቅ፣ ብርድ ልብስ እና የስፖርት ትጥቂታችሁ መገኘት ይኖርባችኋል ይላል። ለምትመሉት ፈተና የሚያግዛችሁ ማጠቃሻ መጽሐፍ ይዛችሁ ብትገኙ አሪፍ ነው ብሏል። እና ከተመደበው ጊዜና ቀደም ብሎና በኋላ መጡ ማናስተናግድ መሆኑም ብሎ ገልጿል ማለት ነው። እና ይሄ ቪዲዮ ከጠቀማችሁ ላይክና የሰብስክራይብ እያደረጋችሁ ብትወጡ ደስ ይለኛል። ትጠቀሙበታላችሁ ማለት ነው። ይመቻችሁ።